ለምንድን ነው እርስ በርሳችን የምንባለው? ነገ እኮ ለእኛ ለራሳችን ሞት አለን፣ እንሞታለን። ገባቸው አደለም? ነገ እንሞታለን። ነግ ዛሬ እንኳን አድራለው ወላላድር ብለን ነው የምንተኛው፣ አደለ? አሁን ለነገ አታውቅም። ስለዛ በአላህ እንደ በአላህ አለ ሙስሊሞች፣ በአላህ ክርስቲያኖች፣ እንደ እንደ የምታመልኩትን ያምላክፍሩ እንዶ አንድነታችን እናሳይ። ይሄ ልጆች ውስጥ ወደዚህ ወደዚህ የሚገጥሉትን አንድ እናደርግ እን።

ከዚህ በፊት እኔ ነበረ በጣም ምንት ምለው የባላክ ሰው ምን ነበር አይደለ? አሁን ሰከን ነው ባሉ። እስቲ ሁላችሁን ሰከን ይባሉ። ምታደርጉት ነገር ጭንቅላታችሁን እየገነዘባችሁ አድርጉት። ምታደርጉት ነገር ማለት ነው። የፈለጋችሁትን ሰው መውለድ አለበት። ግን ብሩከን ዝቅ እያደረጋችሁ ሀይሚን ከፍ እያደረጋችሁ አይደለም የምትወዱት። ሀይሚን ደግሞ ከፍ እያደረጋችሁ ብሩን ዝቅ እያደረጋችሁ አይደለም የምትወዱት። አዎ ብሩከን ብቻውን ወደ ትችያለች። ግን ብሩን መሳደብ ሀይሚን መሳደብ ምን ያስፈለገ? ለምን መለሱልኝ። ለምን ያስፈልጋል? ይሄ ጥያቄ ነው።

እንዲ፣ ለምንድነው እርስ በራሳችን ምን እንበላለው? እስቲ አንድነታችን ማሳየት፣ አንድነታችን ትኩረት ስጡ። እንዴ እኔ ሰሚራ ማነኝ፣ የኢክል ማነኝ ብለሽ አስቢ። እኔ እኮ የስደት ይትሽ ነኝ። አንድን ነገር ቢትኝ እንኳን ሚደርስሽ ነኝ ነኝ ጋባሽ አይደለ? እስቲ አንድነታችን ለማሳየት ሞክሩ እስቲ እንዴ። ሞት አለ ኮ ነገ፣ ሰው ልጅ ነን እና እንሞታለን። ዛሬ ሞት ሞቴ ኮ ዛሬ ወይ ጦሃት ነገ መሆኑ ነው ኮ አላቅም ዝም ብዬ እዚህ ጋር ቁጭ ብዬ ከእናንተ ጋር ማባላት ይሄ ተገቢ ነው ብዬ አላስብምኔ። ወይፋ ስለሌለኝና ማግባጥ ስለማልችል ነው እንጂ ዝም ብለው እያየው ነኝ። ጉሩፕ ለስለቀቅ ምናምን እያየው ነበረ። እንደ እስከ ማለች ደረስ ነው። በዚህ የሚንቀትለው እስከ ማች ደርስ ነው። ደግሞ እንድዛ ሆነ የምኖረው ሀረ ቤተሰብ እንዶ በዓል ላይ እዣቸዋለሁ። በዓል ላይ እንዶ የምታመልኩት አምላክ ነገ ሞታለን። እንተሳሰብ እንዴ ሃይሚና ቡራን ወድን እኮ ነው። ሁለቱን ልጆች ስለወደድን አደለም እንዴ ሁለቱ አደለም እንዴ ይሄን ያክል ያገናኛ፣ እኔ አሁን ይሄን ያክል ጎደኞች ያፈሩት በነሱ አደለም እንዴ በእናንተ እኮ ነው። ይሄእናንተ እኮ የስደት እህቶቼ ናቸው። አላህ የሰጠን ስጦታዎቼ ናችሁ። ታቃላችሁ ይህን ነገር ሁላችንም አንድ ነገር ቢሆን እናንተ ናጁ ቀድሚያ የምታላቅሱኝ እናንተ ናጁ ቀድሚያ የሚደርሱኝ እንዲ ምላምን እነሱንም ቡራና ህሚነ እኮ ወድ ናቸው ነው እኔ እኮ የስደት እህትሽ ነኝ የት እንገባለን ገባለን የት እንኖራለን? የት ነው መኖርህ? እኔ ኮ ምንሽ ነኝ ብዬ እንደ ማስብ ማለት ነው። አትሳሳቱ። የምትወዳቸው ከሆነ ሁለቱንም አንድ ላይ ውደዱ። ትኩረት አድርጉ። ቡራን ዝቀታ ታደርጉ? ሃይሚን ምን ዝቀታ ታደርጓት? ምን አደረገች? ሃይሚስ ቡራስ ምን አደረገ? ይሄ እኮ ምን እየሳሩ ነው? ወይስ ደግሞ ምን ላይናቸው ብላችሁ አስቡት እንጂ እንዴ። እና እኔ እኮ ምን በዘው ወላሂ እኔ አንድ ነገር ልነግራችሁ እስከውን ደረጃ ነው ራ አንድ ወጥ ካምና ምን ቡራን ናሚ መደገፍ ከጀመርኩ ማለት ነው ቆይቻለሁ። አልሐምዱሊላህ። አንድ ቀን እንኳን ሶሻል ሚዲያ ላይ ወጥቼ ብሩከ ለምን ጥፋት ሰራ? ሀይሚ ለምን ጥፋት ሰራሽ? ብዬ አንድ ቀን ሶሻል ሚዲያ ላይ ወጥቼ አውርቼ አላውቅም። አወርተሻል የምትሉኝ ጻፉልኝ ታች። አንድ ቀን ጥፋት ካለባቸው እንኳን በውስጥ ጀማል አውራቸው ዝምታ ነው የምመርጠው። ቀባችሁ አይደለ እንደዛ ሁንና እንደምንኖረው እንደዘን ነገር ባናደርግስ፣ ሃይሚንስ ባናካስ፣ ብሩኬንስ ባናካስ ምን እናደርግ እሺ? እንዴት ነው የምንኖረው? እንዴት ሁኔ ነው የምንማስ አሰባሰባችን እንዳጽ እንዴት ነው?

እዛ ከፈለጋችሁበት እዛ ሜዳችሁ መጻጻፍ ትችላለችሁ። እዛ ሜዳችሁ ደግሞ መጻጻፍ ትችላለችሁ። ስለዚህ አንድነታችን ማሳያት አለብን። እናሳይ ደግሞ አዎ እናሳየም አልፈልግም የምትሉ ልጆች የፈለጋችሁበት ማድረግ ትችላላችሁ። ግን ቢሆንም እኛ አንድ ነን ብሩክና ሃይሚ አንድ ናቸው የምትሉ ልጆች ከዚህ በቀር ሌላ ነገር ምን ታደርጋላችሁ? አንድ ነው። አንድ እኔ አሁን ከጠላቸው ማለት ነው። እኔ ማን ነው የመለሰኝ? አሁን እኔ ናየ ልትመልሰን ትችላለች። አንድ ሰው ጥፋት ሲሰራው እንኳን አንድ ሰው እኔ ናየ ጥከበ ናየ ይሄ ጥፋት ነው ይሄ ጥፋት ሲናርብበት ብዬ ልመልሳት ይችላል። ለምን እኔ አሁን ዛሬ እንደዛ ሲያረግ ነገ ደግሞ አንድ ወንድ መገልበጥ ለእናት ክብር ሊኖረን ይገባል። ለአባታ ቡራን ወንድሜ ነው፣ ሀይሚዬም እህቴ ናት። ሁለቱንም አንድ ላይ ማለት ነው አለብኝ እንጂ አንዱን ወደዚህ አንዱን ወደዛ ማድረግ አይደለም። ሀረ እንዶ በአላ በአላ እንዶ በአላ እዣቸዋለኝ። ሙስሊሞች በአላ ክርስቲያኖች እንዶ የምታምልኩትን አምላክ ፈሩ። በእናታችሁ ሞታችን ሳና ሶሻል ሚዲያ ላይ ወጥተን ኤክል ደጋፊ ነኝ ብለን ደግሞ ማንንም ዝቅ ማድረግ የለብንም። እንዲህ ሀይሚና ቡሩክ ማናቸው? እስቲ ሀይሚ፣ እኔ አንድ ጥያቄ ልጠይቃችሁ። ሀይሚ ለእኛ ምናችን ናት? እንዲህ ሀይሚ እኮ ይሄን አይደለም እኮ ያስተማረችን፣ እርስ በርሳችን ተባላሉ ብላ አይደለም ያስተማረችን። ሀይሚ ያስተማረችው እኮ ጥሩ ጥሩ ነገሮችን ያስተማረች። እኔ ሀይሚ ሀይሚ ነኝ አልቀየርም ብላለች። ሀይሚ አንድ ሀይሚ ናት። ቡሩክ ደግሞ እንደዛው። የሚያውቀው ሰው እኮ ከጥንት ጀምራችሁ የሚያውቀው ሰው ያውቃቸዋል ሁለቱንም። ምን ናቸው ምንድን ናቸው ብላችሁ ማለት ነው

ሂጂ ወደፊት ማለት ነው። ሃይሚን ምትወጂት ከሆነ ሃይሚን ይዘሽ ወደፊት ጉዞ ሂጂ። አለበለዚያ ደግሞ ብሩክን ከፍ ሃይሚን ዝቅ እ ደግሞ አንዱ ጋ ማጋጨት ስደት ይሄትሽ ጋ ማባላት አንዷን አንዷን ከፍ ማድረግ፣ ይሄ እንደ ተግባር እንዴ እስከ ማዘ ድረስ ነው ባዝ የሚቀጥሉት። እስ ወላሂ ጥያቄ ሆነብኝ ይሄኛው ነው። እኛ እኮ ሞታለን አናቅም፣ ሞታችን እንኳን አታውቁትም። ዛሬ አሁን እዚህ ጋ ሞታለን እንዳላቅም እኔ ሚያውቀው አንድ አላህ ብቻ ነው።